እሺ ምንድን ነው ቤተሰብ? ስለ ቤተሰብ የግሌ ነው የራሴ ላይፍ ነው። ለምን ቤተሰብ ነግርሽ? ጀስት በቃ ቤተሰብ ስለሆነ እናት አባት ይሆን ይችላል። ጀስት ስለ እናት እና አባት ይሆን ይችላል። ስለ ሶሻል ሚዲያ? እኔ ስለ ሶሻል ሚዲያ ምን አውቃለሁ?

የሶሻል ሚዲያ ስለ ፍቅር ምናምን አገባኝ? እሱ ነው። ስለ ፍቅር ብታወራለት ምን ችግር አለ? ምንድን ነው የማወራት? አንተ ያማ ለምን ማውራት እንደዛ ብለሽ እንዴ? እንደሰጣሪ ኢንተርቪው ላይ አርጋሩ እንዴ እኮ ኢንተርቪው ኢንተርቪው ሌላ እኔ የስራ ስልክ እየተደወለልኝ ነው እንትን ማድረግ አለብኝ ቶሎ ጠይቅ ጠይቃ አድርጊ እና እሺ

እሺ ምንድን ነው ቤተሰብ? ስለ ቤተሰብ የግሌ ነው የራሴ ላይፍ ነው። ለምን እንደ ቤተሰብ የምነግርሽ? ቤተሰብ ስለሆን እናት አባት ሊሆን ይችላል። ስለ እናትና አባቴ ለምን ነግርሻለው? ላይፍ የራሴ ነው። ሰራ የራሴ ነው። ህይወት የራሴ ነው። በቃ ደም በእናታታወይምንድ ነው የመጣችው? አንተ ታውቃለህ። ምንድን ነው የምጠይቀኝ? ወይ ነገሯት ምንድን ነው እስኪ አይደለም። እስኪ አሁን እሺ፣ ስለ ስራ ጠየቅሽ። ስለ ስራዬ ምን ሶሻል ሚዲያ እጠቀማለሁ ለምን ለምን ዓላማ ለምን ዓላማ ብለው መጠየቅ አለ ወይ ጥያቄ ታውጣቆች አንተ ምንድን ነው ለምን ዓላማ ምናምን ሶሻል ሚዲያ በቃ ደስ ስለሚለኝ እጠቀመዋለሁ አንቺ እንደምትጠቀሚ አንቺ ሶሻል ሚዲያ ላይ እኔም ለራሴ ዓላማ ታማው ማለት ይማርበታል ወይ? ለምን ዓላማ ብላለህ እንዴ? አንተ ለምን ሶሻል ሚዲያ ምን አንቺ ፖለቲካ አታሰሩ። ሁለተኛ እንደዚህ ፖለቲካ ውስጥ አልገባም። ስለ ኑሮ ውድነት ማንም ሰው አንቺም ጋር እንዳለው እኔም ጋር አለ። በቃ ምን

ሲጀመር ሁለት ሰዓት ይዤ እልሻለሁ፣ አንድ አስር ላይ፣ ከዚህ በኋላ ጊዜ አላቃጥልም። አንቺ ያን ሁላ ቦታ ይዤ የመጣሁት እኮ እና አንቺ በቀጥታ ብትመልስልኝ እኮ ስለ ሶሻል ሚዲያ በደምብ እንዲዋጣ እፈልጋለሁ። ትንሽ ሶሻል ሚዲያ አጠቃላይ ትንሽ ወጣ ያለው እንድታወራኝ እና ስለ እዛ ነው እንድታወራኝ በደምብ እፈልጋለሁ። ምክንያቱም አንተ ሶሻል ሚዲያ በደምብ ተደራሽ ስለሆነ እንድታወራኝ እፈልጋለሁ በደምብ አሁን አሁን አንድ ነገር በጣም የታዘብኩት ነገር ማለት ነው፣ ይህ የምንሰለፈላሽን አሟልተሽ ምናምን ቦታሽን ደስ ይላል፣ ያማምራል አንቺ የምንትንሽ። ግን ጥያቄው ግን የመጨረሻ ጉዳይ ስለ ሶሻል ሚዲያ ምናምን ሶሻል ሚዲያ እንደኛ እንዴትም ማገሽ አፓክተሽ የሚሆን ብለሽ ሰርተሻ

ከጠየቃችሁ ከጠየቃችሁ የረባ ነገር ጠይቁ። እንደዚህ ስብር ብር ያለ እኮ ከጠየቅሽ እዚህ ጋር ደህና ጥያቄ ጠይቂ

የእኔ ህይወት ምን አገባሽ? የፍቅር ህይወት ምን አገባሽ ነው የሚያወራው። ህይወቱን ፕራይቬት የሆነ ላይፍ አለ አይደል? ፕራይቬት የሆነ ፕራይቬት ነው። ምን ያደርግልሻል? አንቺ ትጠቀሚያለሽ የእኔ ፍቅር በመስማት ወይስ እንትን በማድረግ ወይስ እየቆራረሽ ልትለቂው ነው? አያገባሽም፣ አይገባሽም። የራሴን ህይወት እኔ ሊኖርበት እንከባበር ሴትዮ፣ እንዴ አጀንዳ ሙሉ ጥያቄ አምጥተሽ የፍቅር ህይወትና ሶሻል ሚዲያ የሚባል ነገር አለ እንዴ? ነው ታረሚ። የተሻለ እንግዳው አጀንዳ ደህና ዝም ብለሽ ይሄን የረባ

በእውነት በረት በጣም በጣም ልትገርሚ። ጀግና ጀግና በጣም በጣም ሶሪ። በጣም ይቅርታ። አንተ ምንም እኔ አንተንም አድነቂ ያለው ግን የእሷ ደግሞ ይለያል። በጣም ይቅርታሪች ያው ፕራንክል አርግሽ ብዬ ነው በደረቁ እንዲሆን ነው ለጨዋታችን እንጂ ጥያቄዎች በጣም ጥሩ ናቸው። በጣም ይቅርታ ግን ምን አይነት አንብል ስሆንሽ ማለት ትናደጃለሽ ብዬ ነበር

ዩቲዩብ ላይ እንግዲህ ጠብቁት። ብዙ ሀሳቦችን እንግዲህ ያው ልታፋጥጠኝ ቁጭ ብላለች። የጠየቀችውላ ጥያቄ ውሃ ያነሳ ነው፣ በጣም አሪፍ ነው። ርቼ እንግዲህ አድርጋኛለች። እንግዲህ ኢንተርቪውን እንግዲህ በእሷ ቻናል ላይ በቅርብ ቀን አይደለ ትለቀዋለች። እንግዲህ እናስቀምጠላቸዋን ላይ ከታች የእሷን ቻናል ሊንክ ላይ አስቀምጠላታለሁ። እንዲሁም ደግሞ የምናወራው ሀሳብ አለን የምትሉ ሰዎች ደግሞ ለሪች እየደወላችሁ ሀሳብ አለን እንድትሏት እንግዲህ የእሷንም ስልክ አስቀምጥላቸዋለሁ። በጣም አንብልች በጣም ለዚህ ትዕግስትሽ ደግሞ በጣም ከልብ ከልብ ከልብ ከልብ ከልብ ይቅርታ እጠይቅሻለሁ። ሁለቱም ካሜራማን እና እንግዲህ አዘጋጅ እንደዚህ ጸዋ ሲሆን በጣም ገርሞኛል። በጣም አመሰግናለሁ። ጎንበስ ከጉልበቴ ሸብረክ ብዬ እንግዲህ ታጠይቅ ያለው የሱራ ዛብሻ ቤተሰቦች ከረጅም ጊዜ በኋላ የሰራው ፕራንክ ነው። እንደተሳካልኝ እንግዲህ እምነቴ ነው አይደል እና ስለ ፕሮግራም ትንሽ አስት ነገር ያቸው እና ውድ የሱራ ቤተሰቦች ሱራ ዛብሻ ያው ነው። ሱራ ዙራ ሳይሆን ሱራ ዙራን ሊኖራ አሪፍ ስናያወጣሱራን ወደ ዙራ ውድ ዛ ቤተሰቦች ዋንጫ የተሰኘ ሚዲያ እንዲሁም ደግሞ በዋንጫ ሚዲያ ስር ደግሞ የተለያዩ ፕሮግራሞች አሉ። ከነዚ መካከል ደግሞ ቅኝት የተሰኘው ነው። ቅኝትን ደግሞ ሱራ ንገርዋለሁ እንግዲ አሁን ይቀርብ ያለው ላይክ ሼር ሰብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑ። እኛም ገና ው ጀማሪ ነን። ወደ ስልሳ ሁለት ሺህ ቤተሰብ አለን። ከነዚ ውስጥ ደግሞ ቢያንስ ሀምሳ ሺህ እሷ ጋር እንደሚመጣ በእርግጠኝነት በመተማመን ነው። ወዳቸዋለው በጣም በጣም ከልብ አመሰግናለሁ። የዛሬው